ሰላም ለእናንተ ይሁን፣ ሰላም ለውድ ኢትዮጵያ አገሬ ይሁን፣ ሰላም ይብዛላችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሆን። በዛሬው የምስጋና ወራችን በሁለተኛ ሳሙኤል ምዕራፍ ሀያ ሁለት አራትና አንደኛ ዜና መዋዕል አስራ ስድስት ሀያ አምስት ላይ የእግዚአብሔርን ቃል አነባለሁ። እንዲህ ይላል የእግዚአብሔር ቃል። ኢየሱስ ምን አለ? ጆሮ ያለው ቢኖር ይስማል። ጆሮ አለሽ ኢየሱስን ስሜው፣ እሱ የዘላለም ሕይወት ነውና። ኢየሱስ ስም አነባለሁ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። አሜን። ምስጋና የሚገባውን እግዚአብሔርን እንጠራለን ከጠላቶቻችን ሁሉ እንድናለን። አሜን። ስሙ ከዘላለም እስከ ዘላለም ይባረክ። እግዚአብሔር ታላቅ ነው፣ ምስጋናውም ብዙ ነው፣ በአማልክት ሁሉ ላይ የተፈራ ነው። አየኛ የምናመልከው አምላክ እግዚአብሔር ታላቅ ነው፣ ምስጋናውም ብዙ ነው፣ በአማልክት ሁሉ ላይ የተፈራ ነው። አሜን። ወዳጅ፣ ይሄ ንጉሥ ና የዘላለም ህይወት ልስጥህ። ልመጣ ነውና ተዘጋጅ። ተዘጋጅታል ወይ ያለክ ነው። ስለዚህ ስለከበረ ቃል መንፈስ ቅዱስ ስለሰጠን አጨብጭበን እናመስግነው። አሜን ከዘላለም